መዝሙር 65 ። አቤቱ በጽዮን ላንተ ምስጋና ይገባል፣ ለአንተም ጸሎት ይቀርባል። ስጋ ሁሉ ጸሎትን ወደምትሰማ ወደ አንተ ይመጣል። የአመጻ ነገር በረታብን፣ ኃጢአታችንንስ አንተ ይቅር ትላለህ። አንተ የመረጥከው በአደባባዮችህም ለማደር የተቀበልከው ምስኩን ነው። ከቤትህ በረከት እንጠግባለን። ቤተ መቅደስህ ቅዱስ ነው፣ በጽድቅም ድንቅ ነው። በምድር ዳርቻ ሁሉና በሩቅ አገር ውስጥ ላሉ ተስፋቸው የሆነ አምላካችንና መድኃኒታችን ሆይ ስማን። በጉልበትህ ተራሮችን አጸናሃቸው በኃይልም ታጥቀሃል። የባህሩን ጥልቀት የሞገዱንም ጩኸት ታናውጣል። ከታምራትህ የተነሳ አሕዛብ ይደነግጣሉ በምድርም ዳርቻ የሚኖሩ ይፈራሉ። የጠዋትና የማታን መውጫ ደስ ታሰኛቸዋለ። ምድርን ጎበኘሃት አጠጣሃትም ብልጥግናዋንም እጅግ አበዛህ። የእግዚአብሔር ወንዝ ውሃን የተሞላ ነው። ምግባቸውን አዘጋጀህ እንዲሁ ታሰናዳለህና ትልሟን ታረካለ፣ ቦያንም ታስተካክላለ፣ በነጠብጣብ ታለሰልሳት አለ ቡቃያዋንም ትባርካለ። በቸርነትህ ዓመታትን ታቀዳጫለ፣ ምድረ በዳውም ስብን ይጠግባል። የምድረ በዳ ተራሮች ይረካሉ፣ ኮረብቶችም በደስታ ይታጠቃሉ። ማሰማሪያዎች መንጎችን ለበሱ ሸለቆችም በእህል ተሸፈኑ፣ በደስታ ይጮሃሉ፣ ይዘምራሉ። መዝሙር 66 በምድር ያላችሁ ሁሉ ለእግዚአብሔር እልል በሉ፣ ለስሙም ዘምሩ፣ ለምስጋናውም ክብርን ስጡ። እግዚአብሔርን እንዲህ በሉት፣ ሥራህ ግሩም ነው። ኃይልህ ብዙ ሲሆን ጠላቶች ዋሹበት። በምድር ላይ ያሉ ለአንተ ይሰግዳሉ፣ ለአንተም ይዘምራሉ፣ ለስምህም ይዘምራሉ። ኑ የእግዚአብሔርንም ስራ እዩ። ከሰው ልጆች ይልቅ በምክር ግሩም ነው። ባሕርን የብስ አደረጋት፣ ወንዙንም በእግር ተሻገሩ። በዚያ በእነርሱ ደስ ይለናል። በኃይሉ ለዘላለም ይገዛል። ዓይኖቹ ወደ አሕዛብ ይመለከታሉ። ዐመፀኞች ራሳቸውን ከፍ ከፍ አያድርጉ። አሕዛብ ወይ አምላካችንን ባርኩ፣ የምስጋናውንም ድምፅ አሰሙ። ነፍሴን በሕይወት ያኖራታል፣ እግሮቼንም ለመናወጥ አልሰጥም። አቤቱ ፈትነህናልና፣ ብርንም እንደሚያነጥሯት አንጥረህናልና። ወደ ወጥመድ አስገባህን፣ በጀርባችንም መከራን አኖርህ። በራሳችን ላይ ሰውን አስረገጥከን፣ በእሳትና በውሃ መካከል አለፍን፣ ወደ ረፍትም አወጣህን። ከሚቃጠል መሥዋዕት ጋር ወደ ቤትህ እገባለሁ። በመከራዬ ሁል ጊዜ በአፍ የተናገርኩትን ከንፈሮች የሚያሉትን ስዕለቴን ለአንተ እፈጽማለሁ። ከዕጣንና ከወጠጤዎች ጋር ለሚቃጠል መስዋዕት ፍሪዳን አቀርባለሁ፣ ላሞችንና ፍየሎችን እሰዋልሃለሁ። እግዚአብሔርን የምትፈሩ ሁሉ ኑ ስሙኝ፣ ለነፍሴ ያደረገላትን ልንገራችሁ። በአፌ ወደ እርሱ ጮ፣ በአንደበቴም አመሰገንኩት። በልቤስ በደልን አይቼ ብሆን ጌታ አይሰማኝም ነበር። ስለዚህ እግዚአብሔር ሰማኝ፣ የልመናይን ድምፅ አደመጠ። ጸሎቴን ያልከለከለኝ ምሕረቱንም ከእኔ ያላራቀ እግዚአብሔር ይመስገን። መዝሙር 67 እግዚአብሔር ይማረን ይባርከንም፣ ፊቱንም በላያችን ያብራን፣ በአሕዛብ ሁሉ መካከል ማዳንህን መንገድህንም በምድር እናውቅ ዘንድ። አቤቱ አሕዛብ ያመስግኑ፣ አሕዛብ ሁሉ ያመስግኑ። ለአሕዛብ በቅን ትፈርድላቸዋለህና አሕዛብንም በምድር ላይ ትመራለህና አሕዛብ ደስ ይበላቸው ሐሴትም ያድርጉ። አቤቱ አሕዛብ ያመስግኑ አሕዛብ ሁሉ ያመስግኑ። ምድር ፍሬዋን ሰጠች፣ እግዚአብሔር አምላካችን ይባርከናል። እግዚአብሔር ይባርከናል፣ የምድርም ዳርቻ ሁሉ ይፈሩታል። መዝሙር 68 እግዚአብሔር ይነሳ፣ ጠላቶቹም ይበተኑ፣ የሚጠሉትም ከፊቱ ይሽሹ። ጢስ እንደሚበን እንዲሁ ይብነኑ። ሰም በእሳት ፊት እንደሚቀልጥ እንዲሁ ኃጢያን ከእግዚአብሔር ፊት ይጥፉ። ጻድቃንም ደስ ይበላቸው፣ በእግዚአብሔር ፊት ሐሴት ያድርጉ፣ በደስታም ደስ ይበላቸው። ለእግዚአብሔር ተቀኝ፣ ለስሙም ዘምሩ፣ ወደ ምድረ በዳ ለወጣም መንገድ አድርጉ። ስሙ እግዚአብሔር ነው፣ በፊቱም ደስ ይበላቸው፣ በፊቱ ይደነግጣሉ። እግዚአብሔር በቅዱስ ቦታው ለድሃደጎች አባት፣ ለባልቴቶችም ዳኛ ነው። እግዚአብሔር ብቸኞችን በቤት ያሳድራቸዋል፣ እስረኞችንም በኃይሉ ያወጣቸዋል። አመፀኞች ግን በምድረ በዳ ይኖራሉ። አቤቱ በሕዝብ ፊት በወጣህ ጊዜ፣ በምድረ በዳም ባለፍህ ጊዜ ምድር ተናወጠች። ከሲና አምላክ ፊት ከእስራኤልም አምላክ ፊት ሰማያት አንጠበጠቡ። አቤቱ የሞገስን ዝናብ ለርስት አዘነብህ፣ በደከመም ጊዜ አንተ አጸናኸው። እንሰሶችህ በውስጡ አደሩ። አቤቱ በቸርነትህ ለድሆች አዘጋጀ። እግዚአብሔር ቃሉን ሰጠ፣ የሚያወሩት ብዙ ሰራዊት ናቸው። የሰራዊት ነገስታት ፈጥነው ይሸሻሉ፣ በቤትም የምትኖር ምርኮን ተካፈለች። በርስቶች መካከል ብታድሩ ከብር እንደተሰሩ እንደ ርግብ ከንፈሮች በቅጠሊያ ወርቅም እንደተለበጡ ላባዎቿ ትሆናላችሁ። ሰማያዊ ንጉሥ በላዩ ባዘዘ ጊዜ በሰልሞን ላይ በረዶ ዘነበ። የእግዚአብሔር ተራራ የለመለመ ተራራ ነው። የጸና ተራራና የለመለመ ተራራ ነው። የጸኑ ተራራዎች ለምን ይነሳሉ? እግዚአብሔር ይህን ተራራ ያድርበት ዘንድ ወደደው፣ በእውነት እግዚአብሔር ለዘላለም ያድርበታል። የእግዚአብሔር ሰረገላዎች የብዙ ብዙ ሺህ ናቸው፣ ጌታ በመቅደሱ በሲና በመካከላቸው ነው። ወደ ላይ አድረግ፣ ምርኮን ማድረክ፣ ስጦታንም ለሰዎች ሰጠህ፣ ደግሞም ለአመፀኞች ከዚያ ያድሩ ዘንድ እግዚአብሔር አምላክ ብሩክ ነው። እግዚአብሔር በየዕለቱ ብሩክ ነው። የመድኃኒታችን አምላክ ይረዳናል። አምላካችንስ የደህንነት አምላክ ነው። ከሞት መውጣትም ከእግዚአብሔር ነው። ነገር ግን እግዚአብሔር የጠላቶቹን ራስ በኃጢአት የሚሄድንም የጸጉሩን አናት ይቀጠቀጣል። እግዚአብሔር እንዲህ አለ፦ ከባሳን አመጣቸዋለሁ፣ ከባሕርም ጥልቅ መልሳቸዋለሁ። እግሮችህ በደም ይረግጡ ዘንድ የውሾችህ ምላስ በጠላቶች ላይ ይሆን ዘንድ የአምላኬ የንጉሥ መንገድ በመቅደሱ አቤቱ መንገድህ ተገለጠ አለቆች ቀደሙ መዘምራንም ተከተሉ ከበሮን በሚመቱ በቆነጃጅት መካከል እግዚአብሔርን በጉባኤ ጌታችንንም በእስራኤል ምንጭ አመስግኑት። ወጣቱ ብንያም በጉልበቱ በዚያ አለ ገዦቻቸው የይሁዳ አለቆች የዛብሎን አለቆች አለቆችና የንፍታሌምም አለቆች አቤቱ ኃይልህን እዘዝ አቤቱ ይህንን ለእኛ የሠራኸውን አጽነው በኢየሩሳሌም ስላለው መቅደስህ ነገሥታት እጅ መንሻ ላንተ ያመጣሉ። በሸንበቆ ውስጥ ያሉትን አራዊት በአሕዛብ ውስጥ ያሉትን የበሬዎችንና የወይፈኖች ጉባኤ ገሥጽ። እንደ ብር የተፈተኑት አሕዛብ እንዳይዘጉ ሰልፍን የሚወዱትን አሕዛብ በት ናቸው። መኳንንት ከግብፅ ይመጣሉ። ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች። የምድር ነገሥታት ለእግዚአብሔር ተቀኙ ለጌታም ዘምሩ በምስራቅ በኩል ወደ ሰማያ ሰማያት ለወጣ ለእግዚአብሔር ዘምሩ። የኃይል ቃል የሆነ ቃሉን እነሆ ይሰጣል። ለእግዚአብሔር ክብር ስጡ። ግርማው በእስራኤል ላይ፣ ኃይሉም በደመናት ላይ ነው። እግዚአብሔር በቅዱሳኑ ላይ ድንቅ ነው። የእስራኤል አምላክ እርሱ ኃይልን ብርታትንም ለሕዝቡ ይሰጣል። እግዚአብሔርም ይመስገን። መዝሙር 69 አቤቱ ውሃ እስከ ነፍሴ ደርሶብኛልና አድነኝ። በጥልቅ ረግረግ ጠለቅሁ፣ መቋሚያ የለኝም። ወደ ጥልቅ ባህር ገባሁ፣ ማዕበልም አሰምጠኝ። በጩኸት ደከም፣ ጎሮሮም ሰለለ፣ አምላኬን ስጠብቅ ዓይኖቼ የፈዘዙ። በከንቱ የሚጠሉኝ ከራሴ ጠጉር በዙ፣ በዓመፅ የሚያሳድዱኝ ጠላቶቼ በረቱ፣ በዚያን ጊዜ ያልቀማሁትን መለሱ። አቤቱ አንተ ስንፍናይን ታውቃለህ፣ ኃጢአቴም ከአንተ አልተሰወረም። አቤቱ የሰራዊት አምላክ ተስፋ የሚያደርጉህ በእኔ አይፈሩ፣ የእስራኤል አምላክ ሆይ የሚሹህ በእኔ አይነወሩ። ስለ አንተ ስድብን ታግሻለሁና እፍረትም ፊቴን ሸፍናለችና ለወንድሞቼ እንደሌላ ሌላ፣ ለእናቴ ልጆችም እንደ እንግዳ ሆንኩባቸው። የቤትህ ቅንዓት በልታኛለችና የሚሰድቡህ ስድብ በላይ ወድቋልና፣ ነፍሴን በጾም አስመረርኳል፣ ለስድብም ሆነብኝ። ማቅ ለበሱ፣ ምሳሌም ሆንኩላቸው። በደጅ የሚቀመጡ በእኔ ይጫወታሉ፣ ወይን የሚጠጡ እኔን ይዘፍናሉ። አቤቱ በመልካሙ ጊዜ ጸሎቴ ወደ አንተ ነው። አቤቱ በምሕረት ብዛት በማዳንህም እውነት አድምጠኝ። እንዳይውጠኝ ከረግረግ አውጣኝ፣ ከሚጠሉኝና ከጥልቁ ውሃ አስጠለኝ። የውሃው ማዕበል አያስጠመኝ፣ ጥልቁም አይዋጠኝ፣ ጉድጓድም አፉን በእኔ ላይ አይዝጋ። አቤቱ ምሕረት መልካምናትና ስማኝ እንደ ርኅራይህም ብዛት ወደ እኔ ተመልከት ከባሪያህም ፊትህን አትሰውር ተጨንቄአለሁና፣ ፈጥነህ አድምጠኝ። ነፍሴን ተመልክተህ ተቤዣት፣ ስለ ጠላቶቼም አድነኝ። አንተ ስድቤን፣ እፍረቴንም ነውሬንም ታውቃለህ። የሚያስጨንቁኝ ሁሉ በፊትህ ናቸው። ነፍሴ ስድብንና ሐሳርን ታገሰች። አስተዛዛኝም ተመኘሁ አላገኘሁም፣ የሚያጽናናኝም አጣሁ። ለመብሌ ሐሞት ሰጡኝ፣ ለጥማቴም ሆምጣጤ አጠጡኝ። ማዕዳቸው በፊታቸው ለወጥመድ ለፍዳ ለእንቅፋት ትሁንባቸው። ዓይኖቻቸው እንዳያዩ ይጨልሙ፣ ጀርባቸውም ዘወትር ይጉበጥ። መዓትህን በላያቸው አፍስስ፣ የቁጣህ መቅሰፍትም ያገኛቸው። ማደሪያቸው በረሃ ትሁን፣ በድንኳኖቻቸውም የሚቀመጥ አይገኝ። አንተ የቀሰፍከውን እነርሱ አሳደዋልና፣ በቁስሌም ላይ ጥዝጣዜ ጨምሩብኝ። በኃጢአታቸው ላይ ኃጢአትን ጨምርባቸው፣ በጽድቅህም አይግቡ። ከሕያዋን መጽሐፍ ይደምሰሱ፣ ከጻድቃን ጋር አይጻፉ። እኔ ችግረኛና ቁስለኛ ነኝ፣ አቤቱ የፊትህ መድኃኒት ይቀበለኝ። የእግዚአብሔርን ስም በዝማሬ አመሰግናለሁ፣ በምስጋናም ከፍ ከፍ አደርገዋለሁ። ቀንድና ጥፍር ካበቀለ ከእንቦሳ ይልቅ እግዚአብሔርን ደስ ያሰኘዋል። ችግረኞች ያሉ ደስም ይላቸዋል። እግዚአብሔርን ፈልጉ፣ ሕያዋንም ሁኑ። እግዚአብሔር ችግረኞችን ሰምቶአልና እስረኞችንም አልናቀምና ሰማይና ምድር ባህርም በእርሷም የሚንቀሳቀስ ሁሉ ያመሰግኑታል። እግዚአብሔር ጽዮንን ያድናታልና የይሁዳንም ከተሞች ይሠራልና፣ በዚያ ይቀመጣሉ ይወርሷትማል። የባሪያዎቹ ዘር ይኖሩባታል፣ ስሙንም የሚወዱ በዚያ ይቀመጣሉ።